ነው ነገርኳችሁ እኮ ባህላችንን፣ አለባበሳችንን፣ አኗኗራችንን ማስተዋወቅ ኢትዮጵያውያን፣ ጎጃሜ ደግሞ የጎጃሚ አለባበስ፣ የሸዋ፣ የወሎ የተለያዩ የአኗኗር ዘይቤ አለ። ዘመናዊ የሚባሉት ደግሞ እስከዚህ ፓንት ብቻ ለብሰው፣ እኛ ደግሞ ያደግንበት የገጠር ልጆች በዛ በምንኖርበት አካባቢ የምንደሰትበት አለባበታችን ይሄ ነው አይደል? አሁን እሷ ቀሚስ ያምራል። ጓደኛዬ እንደዚህ አይነት ቀሚስ አሰርታለች። ምን ላሰራ ትላለች ደግሞ ያችኛው እዚህ ጋር ደግሞ ርቃናቸውን መሄድ እና ብዙዎች ደግሞ ይናፍቃቸዋል። የገጠር አለባበስ ሲያዩት ደስ ይላቸዋል። እና ፈቃደኛ ደላችሁ ፍቃደኛ አደላችሁ። በቃ ባጫብ ሲስተር ሲስተር ሲስተር እህት እስኪ ወደ ዙሪ ባህላዊ አለባበሳችንን ማሳየት ፈልጌ ነው። እሱ ያንቺ አለባበስ በጣም ደስ ይላል። የራስ ሚስት ናት። የሰው ሚስት ከሆነች አብሬ ያላነሳችሁም። አንቺ ምንድን ነው አኮረፍሽኮ? ለምን ታኮርፊያለሽ? ወራሷ ለምን ታኮርፊያለሽ? አታኮርፊሽሽ ምን